ለሰላማዊ የፖለቲካ ስርዓት ግንባታ ሰላማዊ ትግል ሚናው ከፍተኛ እንደሆነ በተለያዩ ሀገራት የተካሄዱ የሰላማዊ ትግል ትሩፋቶች ማሳያዎች ናቸው። ሰላማዊ ትግሉ ተዋንያን ከምንም ነገር በላይ ሰላምን ያስቀድማሉ። ያለ ሰላም ፖለቲካዊ እንቅስቃሴ ማድረግም ሆነ የተረጋጋ ሀገር መፍጠር አዳጋሽ ነው። ኢትዮጵያ ውስጥ ያለው የሰላም ችግር መነሾ ፋውንዴሽኑ ግን ምንድን ነው ያላችሁ እንደሆነ ፍላጎትን በኃይል የማስፈጸም ኋላ ቀር እሳቤ ነው። ያ ፍላጎት ፖለቲካም ሊሆን ይችላል። ያ ፍላጎት ኢኮኖሚ ሊሆን ይችላል። ልክ ሲፈልግ ሰውየው ፖለቲካ ካላነገትኩ በስተቀረ ክላሽ ፍላጎቴ አይሳካልኝም ብሎ ያስባል። ጥቅም ከሆነም ፖለቲካውን ሸፍኖ ካላገትኩ ነገትኩ በስተቀረ ክላሽ ብሎ ያስባል። ይሄ ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራ ብዙ ዋጋ እያስከፈለ ነው። እያስከፈለ ነው። ይህን ነገር በጋራ ማስቆም ያስፈልጋል። የተለየ ሀሳብ ያለው ሰው ሁሉ የግድ ውጊያ መግባት የለበትም፣ በዚህ መንገድ ሀሳቡን ማራመድ ስለሚችል። በቅርቡ በአምስት የፖለቲካ ፓርቲዎች ጥምረት የተመሰረተው ትብብር ለኢትዮጵያ አንድነት ሊቀመንበር አብርሃም ጌጡ እንደሚሉት አዋጭና በሀሳብ ልልና ለማሸነፍ ቁልፍ መሳሪያ ነው ይላሉ። ሰላማዊ ትግልን ሰላማዊ ትግል አዲስ ነው። በሰላማዊ ትግል የሚመጣ ለውጥ አለ። ፎር ሹር ነው። ይህን የምንናገረው እናመጣዋለን። ትግሉ ትግሉ ደግሞ ምን ይፈልጋል? ተሳትፎ ያስፈልጋል። የኢትዮጵያ ሕዝብ ከዳር ሆኖ ከመመልከት ተቃዋሚ ኃይሎች ውጤት አያመጡም ብሎ ከመፈረጅና ዳር ሆኖ ጀስት እንትን ከማለት ወደ መሀል ገብቶ በተለያየ መንገድ ድጋፍ ማድረግ እኛም ደግሞ ቁመን ስንል ደግሞ ቀጥሉ ማለት ሕዝቡ አገሩ ወጣቱ ሁሉም የማህበረሰብ ክፍል ቢደግፍና ይህን የሰላማዊ ትግል ወደ ጫፍ ብናመጣው በእርግጠኝነት ሰላማዊ ትግል፣ በሰላማዊ ትግል የሚመጣ ለውጥ ኮንስታንትሊ አገሪቱንም ሰላሟን፣ ደህንነቷን፣ የህግ የበላይነት፣ ፍትህን፣ የምንናፍቀውን ዲሞክራሲና አጠቃላይ ሰላም እንዲመጣ ሰላማዊ ትግል፣ በሰላማዊ ትግል የሚመጣ ውጤት፣ ተስፋና ጠንካራ አገር በምስራቅ አፍሪካ ብሎም በዓለም የነበራትን ተደማጭነት ለማምጣት ለአንድና ለመጨረሻ ጊዜ በኃይል እና በጉልበት የሚደረግ የስልጣን መነጣጠቅ ቆሞ ህዝብ የስልጣን ባለቤት መሆኑን አስረግጦ አውቆ ተምሮ ተገንዝቦ ለሚመረጠው ወይም ስልጣን ለሚሰጠው ለሚያምነው፣ ለሚከተለው የፖለቲካ ፓርቲና የፖለቲካ ኃይሎች እንዲሰጥ ትምህርት መስጠት ነው። ይህን ከተሰጠ በእርግጠኝነት ሰላማዊ ትግል ያሸንፋል ብለን ጀምረናል። የትኛውም የሀሳብ ልዩነት መፈታት ያለበትም ከጠመንጃ ይልቅ በሰላማዊ መንገድ መሆኑን ያነሳሉ። ሰላማዊ ትግል ለሀገር የሚኖረው ፋይዳ ከፍተኛ መሆኑን የሚያነሱት ደግሞ ፖለቲከኞቹ ሲሳይ ደጉና አብርሃም ሃይማኖት ናቸው። የሀገሪቱ መርህ ነው ሰላማዊ ትግል። ለምሳሌ ፓርቲዎች የግድ መኖር አለባቸው። በአንድ ሀገር ላይ ፓርቲ ብቻ ሲያውም ፓርቲዎች ከአንድ እስከ ሁለት እስከ ሶስት ሊሆን ይችላል። በሀገሪቷ ላይ ፓርቲ አማራጭ ፓርቲዎች ሊኖሩ ይገባል። እነዛ ፓርቲዎች ደግሞ በሀገሪቱ ህግና ደንብ መሰረት የሚደራጁ ሰላማዊ ታጋዮች ናቸው። አንዳንዴ ምንም አይጠቅሙም፣ ምን ያደርጋሉ ሰላማዊ ትግል አያዋጣም ለዚች ሀገር የሚለዋል የሚሉ አንዳንድ ኃይሎች አሉ። እና ሰላማዊ ታጋዮች ያስፈልጋሉ፣ ኢምፖርታንት ነው። ይደራጃሉ፣ የሰላማዊ ትግሉ እንዲያብብ በሰላማዊ ትግልም ለውጥ ማምጣት ስርዓት መቀየር እንደሚቻል ለማሳየት ጠንካራ የሰላማዊ ትግል ደግሞ የሚኖረው አሉ የሚባሉ ጠንካራ ፓርቲዎች እንደ ኢህአፓ እንደ መኢአድ እንደ እናት እንደ አንዲት ኢትዮጵያ ፓርቲ እንደ አማራ ጊዮናዊ አይነቶቹ ሰብሰብ ብለው ቅንጅት ሲፈጥሩ ሲተባበሩ ነው። አስፈላጊውም ሆነ አዋጪው ሰላማዊ ትግል ነው የሚሉት ፖለቲከኞቹ፣ መንግስት ለሰላማዊ ትግሉ ምቹ ሁኔታ መፍጠር ይኖርበታል ባይ ናቸው። በሌላው ዓለም የሰላማዊ ትግል በማበቡ ነው ጦርነት ድምፅ የማይሰማው ሰላማዊ ትግል በሮችን ስለከፈቱ ማለት ነው። ስለዚህ ኢትዮጵያ ሰልጥና ስልጡን ሀገር እንድትሆን ከፈለግን የሰላማዊ ትግሉን እንዲያብብ ማድረግ አለብን፣ የሐሳብ ልዩነቶችን ደግሞ ማክበር አለብን ብለን እናምናለን። ኃላፊነት አለበት፣ ተጠያቂነት አለበት። ይህን በማድረግ ረገድ የመጀመሪያው ተጠያቂና የመጀመሪያው ኃላፊነት ያለበት መንግስት ነው። ሰላማዊ መንገዱን እንድንከተል የጀመርነውን የሰላማዊ መንገድ ተከትለን የመጨረሻውን ትግል እንድናደርግ መንግስት በዚህ መልኩ ኃላፊነቱን እና ተጠያቂነቱን ወስዶ በሰላማዊ መንገድ ብቻ ጀስት የደው ሰላም ሁኑ ሰላም የሚሆንበትን መንገድ አስተካክሎ ሰላማዊ ትግል ተደርጎ ብሎም ደግሞ ቅድም እንዳልኩት ህዝባችን የስልጣን ባለቤት እንደመሆኑ መጠን የስልጣን ባለቤቱ ህዝብ ነውና፣ እሱን በሰላማዊና ፍጹም በሆነ ሰላማዊ ውድድር ተወዳድረን አሸናፊ ሆነን እንድንወጣ መንግስት ሌሎች ኃይሎችም የተደራጁም ያልተደራጁም ኃይሎች ይሄ ኃላፊነትና ግዴታ አለባቸው ብለን በጽኑ እናምናለን። በሰላማዊ ትግል ውስጥ ንቁ ተሳትፎ ለማድረግ ዝግጁነን የሚሉት ፖለቲከኞቹ ከምንም በላይ ሰላምን አስቀድመን የፖለቲካ ጉዟችን ይቀጥላል ብለዋል። ዘላቂ ሰላምን ለማስፈን የሀሳብ የበላይነት አስፈላጊ ስለመሆኑ ሰሞኑን የተመረቀው የመደመር መንግስት የተሰኘው መጽሐፍ በዋናነት ያትታል። የሀሳብ የበላይነትን ማስፋት በውይይት፣ በምክክር በሀገር ላይ የማይፈጠር ነገር እንደሌለ የሚያትትበት ነው። ስለዚህ እኛም ዛሬ የፖለቲካ ጉዳዩን አንስተን ቆይታ እያደረግን ነው የምንገኘው። እዚህ ጋር በተያያዘ እንግዲህ ባልደረባችን ተስፋዬ ለሚሳ ተጨማሪ መረጃ ሊሰጠን በቀጥታ መስመራችን ላይ ይገኛል። ተስፋዬ እንደምን አድርሃል? እንግዲህ ስናነሳ እንደነበረው ሰላማዊ ፖለቲካ ትግል ለሀገር ሁለኛው መፍትሄ ማምጫ መንገድ ነው። ይሄ ደግሞ በመደመር መንግስት ጠቅላይ ሚኒስትር አብይ አህመድ በጻፉት መጽሐፍ ላይ በግልጽ ተመላክቷልና እና በመጽሐፉ ላይ የተነሱ ከዚህ ጋር ተያይዞ የተነሱ የመፍትሄ ሀሳቦች ምንድን ናቸው የሚለውን እስኪ ንገረን። በኢትዮጵያ የፖለቲካ ምህዳር ውስጥ እንግዲህ በተደጋጋሚ ስለሚነሳ አንድ ፍልስፍና እንወያያለን። የትኛውም ሀገር ከግጭት አዙሪት ወደ እድገት ለመሻገር የሚከተለው መንገድ ወሳኝ ነው፣ እንደ ትልቅም ተደርጎ ይወሰዳል። ታዲያ መንገዱ የጉልበት ነው ወይስ የሀሳብ የሚለው ጥያቄ ነው። የጠቅላይ ሚኒስትር አብይ አህመድ የመደመር መንግስት መጽሐፍ ለዚህ ጥያቄ የራሱን መልስ ያስቀምጣል ዛሬ ከዚህ ፍልስፍና ውስጥ ሁለት ቁልፍ ዋና ዋና ጉዳዮችን እንመልከት። እነሱም የሀሳብ የበላይነትና ሰላም ናቸው። ሁለቱም የተለያዩ ሀሳብ ቢኖራቸው እንጂ አንድ የሚሆኑበትም ጉዳይ አለ። የሀሳብ የበላይነት መንገድ ሲሆን፣ ሰላሙ ደግሞ ግቡ ነው። እስኪ የመጀመሪያውን ሀሳብ እንመልከት። የመጀመሪያው ነጥብ የሀሳብ የበላይነት ነው። በቀላል ቋንቋ ሲገለጽ ታዲያ ጉልበት ያለው ሳይሆን የተሻለና አሳማኝ ሀሳብ ያለው ያሸንፋል የሚል መርህ ነው በመጽሐፉ ላይ የተገለጸው። ይህ ፍልስፍና ሶስት ቁልፍ የለውጥ ሀሳቦችን ያቀርባል። እነዚህን ሶስት ጉዳዮች በዝርዝር እንመልከት። ከሀይል ወደ ውይይት መሻገር የሚለው አንዱ ጉዳይ ነው። ይህ ፍልስፍና የሀገራችን ፖለቲካ ከጠመንጃ የበላይነት ወጥቶ የፖለቲካ መድረኩ የሀሳቦች መወዳደሪያ እንዲሆን ያሳስባል። ልዩነቶች በውይይት ይፈታሉም ይላል መጽሐፉ። ይህ ማለት በታሪካችን ውስጥ እንደምናውቀው የፖለቲካ ልዩነቶችን በግድያ፣ በእስራት ወይም በጦርነት ሊሆን ይችላል ከመፍታት ይልቅ በፓርላማና በምክክር መድረኮች፣ እንዲሁም በሕዝባዊ ውይይቶች ልዩነቶችን ማስተንፈስ መፍታት እንደሚቻል፣ የተሻለውን ምርጥ ሀሳብ መምረጥ እንደሚቻል ያሳስባል። ሁለተኛው ከማምንነት ፖለቲካ መላቀቅ ነው። ይህ ምናልባት የፍልስፍናው እምብርት ሊሆን ይችላል ወይም ዋናው ትኩረት ሊሆን ይችላል። ትኩረቱ ሀሳቡን ያቀረበው ማን ነው ከሚለው ማንነት ተኮር ጥያቄ ወጥቶ ሀሳቡን በጋራ ይጠቅማል ወይ ለሀገር ይጠቅማል ወይ ወደሚለው ይዘት ተኮር ውይይት እንዲያመራ ያደርጋል። በሌላ አነጋገር አንድ ሀሳብ ያቀረበው ከተወሰነ ብሔር፣ ሃይማኖት ወይም የፖለቲካ ቡድን ስለሆነ ብቻ አንቀበለው ወይም ደግሞ እንቃወመው ማለትም አይደለም። ስለዚህ ሀሳቡ የሀሳቡ ሚዛን ተመርምሮ ለሀገር የሚጠቅም ከሆነ ከየትኛውም ወገን ቢመጣ ተቀባይነት እንዲኖረው ያበረታታል። ይህም ጤናማ የፖለቲካ ባህልን ለመገንባት መሰረት ነው ይላል የጠቅላይ ሚኒስትር አብይ አህመድ መጽሐፍ። ሶስተኛው የመግባባት ባህልን ማዳበር ነው። ስለዚህ የሀሳብ የበላይነት ዋና ግቡ አንድ ወገን በሌላ ወገን ላይ በጉልበት ማሸነፍ ሳይሆን ወይ ደግሞ ሀሳቡን በግጭት ማስፈን ሳይሆን በውይይት ሀገር ላይ በውይይት ሀገራዊ መግባባት ላይ መድረስ እንደማለት ነው። የሀሳብ የበላይነት ማለት አንዱ ሀሳብ ሌላውን ጨፍልቆ ወይም ደፍልቆ ያጠፋል ማለት ሳይሆን ከተለያዩ ሀሳቦች ውስጥ የተሻለውን እየመረጡና እያቀናጁ ለሀገር ለጋራ ወይም ለብሔራዊ ጥቅም እንዲሆን ጥቅም ላይ እንዲሆን ማድረግ ነው። ሌላው እንግዲህ የመንገድ መንገድ ወዴት ነው የምንሄደው? የሚለውን ይነግረናል ይህ መጽሐፍ። መጨረሻውስ የምንፈልገው ነገር ምንድን ነው የሚለውንም ያስቀምጣል። የመጨረሻው የሀሳብ የበላይነት መንገዱ ከሆነ የመጨረሻው ግቡ ምንድን ነው? የዘላቂ የፍልስፍና ዋና ሀሳብ የሚያጠነክረው የዘላቂ ሰላም ማስፈን ነው። ዘላቂ ሰላም ማስፈንስ እንዴት ይቻላል? የሚለውን ሀሳብም በመጽሐፉ ተዘርዝሯል። ሰላም ማለት ጦርነት አለመኖር ብቻ አይደለም። ጦርነት ሲቆም የምናገኘው ዝምታ ሳይሆን ፍትህ፣ ልማት፣ እርቅና የዜጎች ደህንነት የሰፈነበት ሁኔታን ወይም ከባቢ በመፍጠር አንዱ ሀሳብ ነው። ይህንን ሀሳብ በሁለት ነጥቦች ከፋፍለን እንመልከተው። የመጀመሪያው የሰላም የሁሉም ነገር መሰረት መሆኑን ለኢኮኖሚ እድገት እንዲሁም ለዲሞክራሲ ግንባታ፣ በአጠቃላይ ግን እንደ አየር አስፈላጊ የሆነ ቅድመ ሁኔታ መሆኑን ያስቀምጣል በመጽሐፉ ላይ። ሰላም ከሌለ ትምህርት ቤቶች ይዘጋሉ፣ ንግድ ይቆማል፣ ኢንቨስትመንት ይጠፋል፣ ከሁሉም በላይ ደግሞ ማህበራዊ ግንኙነቶች ይሻክራሉ ይጠፋሉ። ስለዚህ የየትኛውም አይነት የሀገር ግንባታ እቅድም ሆነ አጠቃላይ ሁኔታ መጀመሪያ የሰላም መሰረትን ማጠናከር ያስፈልጋል ይላል መጽሐፉ። በሁለተኛ ላይ የተቀመጠው ሰላም ከፍትህ እንደሚመነጭ ማመን ነው። በኃይል ግጭትን ማስፈን ጊዜያዊ መፍትሄ ሊሰጥ ይችላል። ነገር ግን ዘላቂ ሰላም አያመጣም። በየትኛውም ሀገር በአፍሪካም፣ በዓለም እንዳየ ነው። ዘላቂ ሰላም የሚገኘው ለግጭቶች መንስኤ የሆኑትን የፍትህ ጥያቄዎች፣ የማንነት ጥያቄዎችና የሀብት ክፍፍል ጥያቄዎችን ስንመልስ ብቻ ነው ይላል በዚህ መጽሐፍ ላይ። ስለዚህ የሀሳብ የበላይነትን ተጠቅሞ በእነዚህ ጥያቄዎች ላይ በግልጽ መወያየትና መፍትሄ መስጠት ለዘላቂ ሰላም ዋስትና ነው ይላል። የዶክተር አብይ አህመድ መጽሐፍ የመደመር መንግስት። በመጨረሻም እነዚህ ሁለት ፅንሰ ሀሳቦች እንዴት እንደሚገናኙ እ እንደሚታወቀው የሀሳብ የበላይነት ለዘላቂ ሰላም እንደ ዋነኛ መንገድ የቀረበ ነው። በመሆኑም በግጭትና በኃይል ፈንታ ውይይትን ስንመርጥ፣ በልዩነታችን ላይ ከማተኮር ይልቅ በጋራ ሀገራዊ ሀሳቦች ላይ ስንስማማ እውነተኛ ሰላም ይገነባል የሚል እምነት አለው ፍልስፍና ነው። መልእክቱም በዋናነት በዚህ ላይ ያጠነጥናል። በመጨረሻም ይህ ፍልስፍና የፖለቲካ ባህልን ለመቀየር የቀረበ ፍኖተ ካርታ ሲሆን አሁንም በኢትዮጵያ በተለይ በዋና ዋና ከተሞች የውይይትና የክርክር ርዕሰ ጉዳይ ሆኖ ቀጥሏል። ስኬቱ የሚወሰነው የዚህ ርዕዮተ ዓለም ከወረቀት ባለፈ ወደ መሬት ለማውረድ በሚኖረው አጠቃላይ የዜጎችና የመንግስት ተቋማት በሚያደርጉት የጋራ ርብርብ ነው የሚል እምነት አለኝ። በአጠቃላይ የመደመር መንግስት ፍልስፍና መጽሐፍ በሀሳብ የበላይነትና በሰላም ላይ የተመሰረተ ብሔራዊ መግባባትን መፍጠር ይቻላል፣ በውይይት ላይ የተመሰረተ ሀገራዊ አንድነትን መፍጠር ይቻላል። በአጠቃላይ ግን የፖለቲካ ባህልን ለማዳበር የሰለጠነ የፖለቲካ ባህል በኢትዮጵያ እንዲኖር ውይይት በጣም አስፈላጊ ነው ብሎ ያምናል፣ የመደመር መንግስት መጽሐፍ። እኔም ለዛሬ የነበረኝ ቆይታ ይሄን ይመስላል። አመሰግናለሁ። ተስፋዬ ለመረጃዎች እጅግ አድርገን እናመሰግናለን። መልካም ቀን ይሆንልን። አዎ፣ እንግዲህ ቀደም ብሎ ባልደረባችን ተስፋዬ ለሚሳ ዶክተር አብይ አህመድ አራተኛ መጽሐፍ የሆነው የመደመር መንግስት ፍልስፍናው ምን ይመስላል የሚለውን ነው በአጭሩ ያስቃኘን። እንደተባለው በዚህ የመደመር መንግስት በተሰኘ መጽሐፍ በዋናነት የሀሳብ የበላይነት ለብዙ ነገሮች መሰረት ነው የሚል ጭብጥ አለው። ኢትዮጵያውያን በርካታ የሚያለያይ ነገር ቢኖር እንኳን ያን የሚያለያይ ነገር በሀሳብ በመፍታት አንድ ወደሚያደርጉን ወደ ብሔራዊ የሚያሰባስቡን ወደ የወል ወደሆኑ ትርክቶች መመለስ መቻል አለብን። ይህንን ለማማደግ ደግሞ ከእያንዳንዳችን የሚጠበቁ ነገሮች እንዳሉ በዋናነት አጽንኦት የሚሰጥ ነው። ይህ የዶክተር አብይ አህመድ የመደመር መንግስት የተሰኘው መጽሐፋቸው ማለት ነው። እዚህ ጉዳይ ላይ ነው አሁንም ቆይታ የምናደርገው ለተጨማሪ ማብራሪያ ሊሰጡን ደግሞ በወላይታ ሶዶ ዩኒቨርሲቲ የቋንቋና ስነ ጽሑፍ መምህርና ተመራማሪ የሆኑት ዶክተር ፍሬው ደጀኔ ከወላይታ ስቱዲዮ በቀጥታ መስመራችን ላይ ይገኛሉ። ዶክተር እንዴት አድረዋል? በማለዳ ይህንን ማብራሪያ ለመስጠት ፈቃደኛ ስለሆኑ ደግሞ እናመሰግናለን። እናመሰግናለን ና እግዚአብሔር ይመስገን። በቅድሚያ ወደምናነሳው ዶክተር እንግዲህ እንደ ሀገር ብዙ ዋጋ ከፍለናል። ዋጋ የከፈልንባቸውን ሂደት የፖለቲካ ሂደቶች ከተመለከትን ደግሞ ሰላማዊ የሆነ የፖለቲካ መንገድ ያለመምረጥ የሀሳብ የበላይነትን ያለማመንና ና የሀሳብ ፍጭት የሚካሄድበትን አውድ ያለመፍጠር ችግር እንደሆነ ቀደም ብሎ እያነሳን ነበረ። ና የጠቅላይ ሚኒስትር ዶክተር አብይ አህመድ የጻፉት የመደመር መንግስት መጽሐፍ ደግሞ ይህንን በተመለከተ ይህንን ከዚያ ዙሪት እንዴት መውጣት አለብን የሚለውን በተመለከተ የመፍትሄ ሀሳብ አስቀምጧል። ከነዚያ መካከል በንግግርና በውይይት ወደ ስምምነት የሚደረስበት እንዲሁም የጋራ የምንለውን እውነት መፍጠር እንችላለን፣ በዛ ላይ ደግሞ ተመስርተን ዘላቂ ሰላም የሰፈነባትና እውነተኛ ዲሞክራሲ ያበበባት ኢትዮጵያን መፍጠር እንችላለን ብሎ ያስቀምጣል። ና ይህንን ሀሳብ እንዴት ተረዱት? ከዚህ ውስጥ ደግሞ በተለይ የሀሳብ የበላይነትን ምን አይነት ቦታ ነው ልንሰጠው የሚገባው? ብለው ሀሳብ ይሰጣሉ እርስዎ። አመሰግናለሁ። የሀሳብ የበላይነቱን መነሻ አድርጎ በቁጭት መልክ የተቀመጠ መጽሐፍ ነው። እዚህ መጽሐፍ ላይ እንግዲህ በተደጋጋሚ ከዚህ በፊት የነበሩን የፖለቲካ አካሄድ፣ እንደ ሀገርም ደግሞ ያለን አቅጣጫ ምን ይመስላል የሚለውን በቁጭት ያንን ተመልሶ በመቃኘት አሁን ጊዜውን የሚመጥን አስተሳሰብ መያዝ እንዳለብንና ያም ደግሞ የሀሳብ የበላይነት ሁሉም ሰው የራሱን ሀሳብ እንዲያዋጣ ማንኛውም ዜጋ አለኝ የሚለውን ሀሳብ አዋጥቶ ያንን ሀሳብ ደግሞ ከዛ ሀሳብ የተሻለውን መርጠን ያን ሀሳብ ደግሞ መነሻ አድርገን ለሀገር የሚጠቅም ለሀገር ግንባታ የሚሆን ሀሳብ ላይ ትኩረት በማድረግ ያንኑ ደግሞ ሁሉም ሰው ወይም በሁሉም ዘርፍ ያለው አካል ወደ ራሱ ወስዶት ያንን ተግባራዊ የሚያደርግበትና ያም ደግሞ ለሰላም ትልቁን ድርሻ ይወጣል የሚል ምክንያቱም ነፍጥ አንግቦ ኦሬልስ ወይም በሌላ አማራጭ ጉልበትን ኃይልን በመጠቀም አገራትን ወይ በተለያዩ ሀገራት ላይ ወይም እኛ ጋም ያንን አማራጭ የሚከተሉ ጎራ ለይቶ የሚታገሉ አካላት ይኖራሉ። ግን እንደ ሕዝብ ያን አይነት አካሄድ መከተል አልጠቀምንም። ስለዚህ የመደመር መንግስት መጽሐፍ ላይ እንደተጠቀሰው ወይም ሀሳቡ እንደተቀመጠው ሀሳቦችን እናዋጣ፣ ምን ምን አለን፣ የተለያየ እይታ ይኖረናል። ያንን እይታ ወደ ጋራ እናምጣው፣ ለሀገር በሚጠቅም መልክ ያንኑ እይታ ማስተጋባት እንድንችል ያንኑ ወደ ተግባር እንድናመጣ ወደ ኋላ ከሚጎትቱን ነገሮች መንጭቀን ወጥተን በሀሳብ የተሻለውን አማራጭ ተጠቅመን አገራችንን ማሳደግ ሌሎች ሀገራት የደረሱበት ከፍታ ላይ መቀመጥ የምንችልበትና የሁሉም ሰው ሀሳብ የሚደመጥበት አማራጭ ለድርድር የሚቀርብ አይደለም። ያም ደግሞ ለሰላም ጉልህ ሚና እንደሚኖረው በመጻፉ ተጠቅሷል። መልካም። እንግዲህ ዶክተር ፍሬው በርካታ ነገሮችን እያነሱልን ነው። ሀብታሙ እዚህ ጋር እንግዲህ ዶክተር ፍሬው እንግዲህ መነጋገርን፣ ሰላማዊ ትግል ማካሄድ ለሀገርና ለሕዝብ ትርፉ ከፍተኛ እንደሆነ ይታወቃል። የሀሳብ ልዩነትን አክብሮ ተደማምጦና ተስማምቶ ለሀገር ጥቅም መቆም እንደሚያስፈልግ ደግሞ ይህ አሁን የወጣው የመደመር መንግስት የተሰኘው መጽሐፍ ላይ በዋናነት ተቀምጧል። እና ሰላማዊ የፖለቲካ ትግል ማካሄድ ልምምድ እንዴት ማዳበር ይቻላል እንዲሁም ደግሞ ጠንካራ ሀገርን ለመገንባት ሰላማዊ የሆነ የፖለቲካ ትግል ምን አይነት ሚና መጫወት ይችላል? ግል እንደ አማራጭ ሆኖ ሲቀርብ ሐሳብ የበላይ እንዲሆን ብዙ ስራ መስራት እንዳለብን ያሳያል። ያንን ኢትዮጵያውያን ጥሩ ባህል አለን። ለምሳሌ በምንበላበት ወቅት የምናውቀውንም ሰው የማናውቀውንም አብረን እንዲበላ እንጋብዛለን። ያ እንደ መልካም ባህል ነው። ምክንያቱም ያለንን ነገር ለማካፈል ዝግጁ መሆናችንን ያሳያል። በዚሁ ልክ ፖለቲካው አውድም ያንኑ ተሞክሮ ያለን በተለያዩ አእምሮ በተለያዩ ግለሰቦች እይታ ያለውን ሀሳብ ወደ ጋራ ለማምጣት ጥረት ማድረግ ያንኑ ደግሞ በውይይት መልክ ማዳበር እና እሱኑ ደግሞ ለሀገር በሚጠቅም መልክ ወደ ስርዓት ውስጥ ማስገባትና ተግባራዊ ማድረግ ለሀገር ከፍታ አማራጭ ሆኖ ይታያል። በዚሁ መጽሐፍ ግን እንዴት መዳበር አለበት ነው አሁን ሀሳቡ መጣ። ያን ሀሳብ ግን እንዴት አድርገን ነው በሁሉም ማህበረሰብ ደረጃ ወይም በሁሉም ትውልድ ውስጥ ማስረጽ ምንችለው የሚለው ነገር በጣም አንኳር ጥያቄ ነው። ስለዚህ ይህንን ስራ አንድ ወገን ብቻ የሚወጣው አይመስለኝም። ባለኝ መረዳት ባለኝም ኤክስፒሪንስ የማስተማርም በዚሁ እንደምረዳው የሐሳብ ልዕልና መምጣት የሚችለው ከስር ከመሰረት መሰራት እንዳለበት፣ ለምሳሌ በትምህርት ስርዓት ውስጥ መካተት ቢችል፣ በተለያዩ ጊዜ ያንኑ አማራጭ የሚያቀርቡ ፕላትፎርሞች ወይም መድረኮች ቢዘጋጁ፣ ሁሉም ሰው የጋራ መረዳት፣ የጋራ እሳቤ ወይም የጋራ እይታ እንዲኖረው ይረዳል። ስለዚህ እንደ መንግስት ዋናው ኃላፊነት የሚሆነው ሐሳቡ አሁን ይህ ጋር ሰላም አማራጭ የለውም። ስለዚህ በሰላም ደግሞ አገርን ወደ ልማት መልሶ ለመገንባት በሚደረገው ጥረት ውስጥ የሁሉም ሰው አሻራ እንዲኖረው፣ ምክንያቱም በቅርቡ በህዳሴው ይህ ነገር ተረጋግጧል። ሁሉም ሰው አነሰን በዛ የአቅሙን በማዋጣት ለሀገር የሚጠቅም የሚተርፍ ስራ ተሰርቷል። ስለዚህ በዚሁም ልክ በፖለቲካው አውድም ይህንኑ ተግባር ለሁሉም በሚገባው ቋንቋ እስከታች ድረስ ወርዶ ይሄ ሀሳብ መንሸራሸር ቢችል በትምህርት ስርዓት ውስጥ ቢካተት፣ በተለያዩ መድረኮች በተደጋጋሚ ሀሳብ የማዋጣት ስራው አሁንም ጥሩ ተሞክሮዎች አሉ። ምናልባት የብሔራዊ ምክክር ኮሚሽን ይህንኑ ስራ የሀሳብ የማዋጣት የተለያዩ እይታዎችን የተለያዩ ክፍተቶችን እንደ ሀገር ወደኋላ የሚጎትቱን ነገሮች ምንድን ናቸው በሚለው ብዙ ተደጋጋሚ ጊዜ ሀሳቦች ሲንሸራሸሩ ቆይተዋል። እነዚህም እንደ አንድ ጥሩ ባህል ተደርጎ ሊወሰዱ የሚገባቸው ናቸው። በዋናነት ግን በቋሚነት ወጥ በሆነ መንገድ በትምህርት ስርዓትም በተለያዩ የሚዲያ ፕላትፎርሞችም ይህንኑ ነገር ማንሸራሸር እና ሁሉም ጋር ተደራሽ እንዲሆን የማድረግ ስራ ከመንግስት ይጠበቃል። በዋናነት ግን ፍልስፍናው ላይ እይታው ላይ ሀሳብ ማዋጣት ላይ መሳተፍ ያለበት ሁሉም ዜጋ ሁሉም እንደ ሀገር ሁሉም ማህበረሰብ መሆኑን መጽሐፉም አስምረውበታል። እኔም የምስማማበት እይታ ነው። ዶክተር በጣም ጥሩ ሀሳብ ነው ያነሱልን። እንግዲህ የፖለቲካ ፓርቲዎች በዚህ ውስጥ በጣም ትልቅ ሚና አላቸው ተብሎ ይጠበቃል። ሁሉም ሀሳብ አለን እስካሉ ድረስ የትኛውም መንገድ ወደ ሰላም የሚያደርስ መሆኑን እርግጠኛ መሆኑ ያስፈልጋል። ሰላማዊ ፖለቲካ ትግል ልምምዱ መስፋት ማድረግ አለበት። እንግዲህ አሁን በዚህ ሰዓት ጨምሮ ሀገራችን ብዙ ዋጋ እየከፈለች የምትገኘው በሰላማዊ የሆነ የፖለቲካ መንገድ ባልመረጡ ወገኖች ምክንያት ነው እና ይህንን ማድረግ ከሁሉም ይጠበቃል ተብሎ ይታሰባል። የሀሳብ የበላይነት ገዢ የሚሆንበትን አውድ ግን እንዴት እንፍጠር? በዚህ ውስጥ ደግሞ የፖለቲካ ሀሳብ አለን የሚሉ አካላት ወይም ደግሞ ፖለቲከኞች፣ በአጠቃላይ የፖለቲካ ፓርቲዎች ምንድን ነው የሚጠበቅባቸው የሚለውን እስኪ የመጨረሻ አድርገው ይንገሩ። አመሰግናለሁ። ፖለቲከኞች በዚሁ ዘርፍ ላይ የሚሳተፉ ዋና ተዋናኝ እንደመሆናቸው ሁሉም የፖለቲካ ፓርቲ ላይ ያለው አመራር ምናልባት የጋራ የሚያደርጋቸው የአገር ልማት ነው። ለአገር ሰላም፣ ለአገር ልማት የተለያዩ አማራጮች ምናልባት መንገዶችን ሊከተሉ ይችላሉ ግን ያለችን አንዲት ሀገር ናት። እችን ሀገር ወደ ከፍታዋ ወደ ቀድሞ ከፍታዋ የሚወስዳት መንገድ ላይ ተወያይቶ አማራጩን መምረጥ ያስፈልጋል። ስለዚህ እንደ መንግስትም ደግሞ እነዚህን ፓርቲዎች የመደገፍ ስራ ምክንያቱም በተለያዩ ነገሮች ወደኋላ ሲሆኑ ወይም ወደኋላ ሲቀሩ ቁጭትም ብሶትም ያድርና ሌሎች ሌሎች አማራጮችን የማየት ነገር ይታያል። ስለዚህ እንደ መንግስት አቅም እንዲኖራቸው ሀሳባቸውን እንዲያዋጡ የተለያዩ መድረኮችን በማመቻቸት እንዲሁም በመደገፍ ምንድን ነው ያላችሁ ሀሳብ አሁን ለጋራ ቤት የሚሰራ ስራ ስለሆነ ለአንዲት ሀገር ስለሆነ እሳቤው ያንኑ ሀሳብ የሚያግባባ ነገር ውስጥ ወይም በሚያግባባ መንገድ እንዴት አገራችንን መለወጥ እንችላለን፣ ኢኮኖሚያችንን መለወጥ እንችላለን፣ ለማህበረሰቡ መልካም ተስፋ ማሳየት እንችላለን የሚለውን ተልኮ ሁሉም በጋራ መያዝ ይኖርበታል። ስለዚህ ይህንን በማድረግ የፖለቲካ ፓርቲዎችም ትክክለኛ አማራጭ ወደሆነው ምናልባትም ሰላምን አስቀድሞ በማየት የራሳቸውን ሀሳብ መሸጥ የሚችሉበት የራሳቸውን አማራጭ ማስቀመጥ የሚችሉበት አካሄድ ተከትሎ ለሀገር ልማት ሁሉም የድርሻውን እንዲወጣ የሚል መልእክት ነው ያለኝ። መልካም። በወላይታ ሶዶ ዩኒቨርሲቲ የቋንቋና ስነ ጽሁፍ መምህርና ተመራማሪ የሆኑት ዶክተር ፍሬው ደጀኔ ከወላይታ ስቱዲዮ በቀጥታ መስመር ገብተው ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። መልካም ቀን ይሁንሎት። እናመሰግናለን። እኔም አመሰግናለሁ። መልካም ቀን ይሁንላችሁ።